ይገልጽልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃ እንሆ ጀምራል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ያረስተ ዜናዎቹን ነግራችኋለን። አብራችሁን ቆዩ። በሐማስና በእስራኤል መካከል እስረኞች ለመለዋወጥ ድርድሩ ቀጥሏል። ድርድሩ ከባድ ካደረጉት ነገር መካከል ሐማስ ያቀረባቸው የተፈቾች ዝርዝር ውስጥ እስራኤል እጅግ አደገኛ ብላ የምትፈራቸው መኖራቸው ነው። በስም ዝርዝራቸው ስምምነት እስኪደረስ ድረስ ሐማስም የደበቃቸውን ታጋቾች ከደበቀበት ስፍራ እስኪሰበስብ፣ የሞቱትንም ከፍርስራሹ ስር እስኪያወጣ ከሁለቱም ወገኖች እስረኞች የመፍታት ሂደት ዘግይቶ ቆይቷል። እስረኞች ልውውጥ ዛሬ እንደማያልፍም እየተጠበቀ ነው። ጉዳይ በዝርዝር የምንመለከተው ይሆናል። ሌላው ወደ ሁለተኛው የዜና ትንታኔያችን ስናልፍ ሙሴ አስርቱ ትእዛዛቱን የተቀበለበት ስፍራ ትራምፕ የምታስተናግደው የቀይ ባሕሯ ውብ ከተማ ሻርም ኤልሻክ፣ ግብፅ እነሆ፣ ሐማስ እስራኤል ከዓመታት አውዳሚ መተላለቅ በኋላ ወዳይቀሬው ድርድር መጥተው ስምምነት ፈጽመዋል። ይህ ታሪካዊ ሆና ያስተናገደችው ደግሞ አፍሪካዊቱ ሀገር ግብፅ ሻርም ኤልሻክ ከተማ ናት። የሁለቱ ስምነት ተከትሎ የአፍሪካ ምድር ለመርገጥ ፍላጎት እንደሌላቸው ሲነገሩ የሚደመጡት ትራምፕ የጋዛ የሰላም ስምነት ዋስትና ሰጮች ጋር በፊርማ ሥነ ሥርዓቱ ላይ ለመሳተፍ ቀይ ባህር ዳርቻ ሻርም ኤርሸክ ከተማ ለመገኘት ቀጠሩ ይዘው ነበር። ስለ ኤርሻም ሸርክ ከተማ አንዳንድ የምንላችሁ ነገር አለ። እነዚህን የመሳሰሉ አርእስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይ ሰብስክራይብ ማድረጉን እንዳይረሱ። በእስራኤልና በሐማስ መካከል እስረኞች ለመለዋጥ ድርድሩ ቀጥሏል። ድርድሩ ከባድ ካደረጉን ነገር መካከል ሐማስ ያቀረበው የተፈቾች ዝርዝር ውስጥ እስራኤል እጅግ አደገኛ ብላ የምትፈራቸው መኖራቸው ነው። እስራኤልም ከታች በፎቶ የሚታዩት ኦክቶበር ሰባቱን ዋና ሰውዬ ሲንዋር በሐማስ ወታደሮች የተገደሉበት ኦፕሬሽን በታገጠው ሻሊጥ በተባለው ወታደር ልውጥ ከእስር ቤት ለቀው ምን እንዳደረጋት ስለማታውቅ አሁን በእጅ የሚገኙ ትላልቅ በተለይ ስድስቱ የብዙ ዕጥፍ እድሜ ልክ እስረኞች ትለቃለች ብሎ አይታሰብም። ሐማስ በርዋን አልበር ጉሲ መፍታት ላይ በውጭጭ በማለቷ እስራኤሎች መጀመሪያ ላይ ቢስማሙ፣ በኋላ ስትፈልጉ እሱን በሌሎች 115 እድሜ ልክ እስረኞች ልውጥ እንጂ አለስማማ ማለቷ ተነግሯል። ያኔ ሐማሶች በ2011 አንድ ሻሊጥ በሺ 1227 እስረኞች ሲለወጡ በኋላ መሪዎቹ የሆነች ሲንዋርም አብረው ወስደው ነበር። ሲንዋር ያኔ ባሩዲቲ ከንፈሩን እየዘመረ ከእስር ቤት ሲወጣ ለጓደኞቹ በዚህ ምድር ጀሃነብ እንደሚያስወጣችው ቃል ገብቶላቸው ነበር የተሰናበታችው አሁን እርስ ቢገደሉም ያ ሆነ የሲንዋር ቃል ከመቃብር ውስጥ ሆኖ ተፈጸመ ማለት ነው። በመሆኑም ስድስቱ ዋና ዋና የሚከተሉት ናቸው። መርዋን አልበርጉሲ አምስት ዕድሜ ዕድሜ ልክ እስራት የተፈረደበት ተጨማሪ አርባ ዓመታት በ202 ዓመታት ተይዞ የታሰረ የሁለተኛ ኢትፋዳ ከመሩት የፍትህ ፓርቲ ንቅናቄ አመራር መካከል ዋናው ነው። ከእስር ቤት ቢወጣ ፍልስጤም መሪ ሊሆን ይችላል ተብለው ከሚታሰቡት በሳልስብና መካከል አንዱ ሲሆን ዕድሜው አሁን 66 ዓመት ነው። በሁለተኛው አብድላሀይ አልበርጉሲ ሲሆን በፍልስጤም ታሪክ ትልቁ ፍርደኛ የተባለንን ነው። 67 እጥፍ የእድሜ ልክ እስራት የተፈረደበት ወደ ዓመት ሲለወጥ 5200 ዓመታት ይሆናል ተብሎ ነው። 1972 ነው የተወለደው። ከቃሳም ብርጌድ አዛዥ መካከል አንዱ የነበረ በትልቁ የተማረ የተመራመረ ሞር አሚር ዚል የተሰኘ መጠሪያ ያለው በዚሁም ስምም መጽሐፍ አሳትሟል። በሶስተኛ አህመድ ሰብአዳት 30 ዓመት የተፈረደበት ሲሆን የፍልስጤም ሕዝባዊ ግንባር መሪ የነበረ ሲሆን፣ አይን በአይን አፈንጫን የሚለው አደባባይ ንግግር ይታወቃል። በአራተኛ ኢብራሂም ሐሚድ 54 እጥፍ የእድሜ ልክ እስራት ከተፈረድበት ነው። በድምሩ 5000 ዓመታት አካባቢ። በ1965 ዌስት ባንክ የተወለደ የቃሳም አመራሮች መካከል አንዱ ነው። በአምስተኛ አባት ሰይድ 36 እጥፍ የእድሜ ልክ እስራትና ተጨማሪ 200 ዓመታት የተፈረደበት ከሐማስ አመራሮች መካከል ነው። በስድስተኛ ሐሰን ሰራማላ 48 ዓመት እጥፍ ልክ ስራ ተፈርዶበት ከ1000 በላይ ዓመታት መሆኑ ነው። እስራኤል ከእስር ቤቶች አሁን ላይ ከ11000 በላይ እስረኞች የሚገኝ ሲሆን በአሁኑ ድርድር ከ2000 በላይ እስረኞች ከዚያ ውስጥ 250 የዕድሜ ልክ እስረኞች ይፈታሉ ተብሎ ይጠበቃል። እስራኤል አሁን በሻባክና ሞሳድ ግፊት የተነሳ የምትፈታቸው የእድሜ ልክ እስረኞች ወደ 195 የወረደች ሲሆን ሌሎች ከገዛዛ ጦርነት ወዲህ የታሰሩ 1700 ስም ዝርዝር ይፋ እንዲሆን ተናግረዋል። ወደ ሁለተኛው ስናልፍ ሙሴ አስር ትእዛዝ የተቀበለበት ስፍራ ትራምፕ የምታስተናግደው ቀይ ባህር ውብ ከተማ ሻርም ኤል ሻክ ግብጽ እነሆ ሐማስና እስራኤል ከዓመታት አውዳሚ መተላለቅ በኋላ ወዳይቀሬው ድርድር መጥተው ስምነት ፈጽመዋል። በታሪካዊ ሁነት ያስተናገደችው ደግሞ አፍሪካዊ ሀገር ግብጽ ኤልሻክ ሸክ ከተማ ነች። የሁለቱ ስምነት ተከትሎ አፍሪካ ምድር ለመርገጥ ፍላጎት እንደሌላቸው ሲነገሩ የሚደመጡት ትራምፕ የጋዛ የሰላም ስምነት ዋስትና ሰጮች ጋርም በፊርማ ስነ ስርዓት ላይ ለመሳተፍ በቀይ ባህር ዳርቻ ሻርም ኤልሻክ ከተማ ለመገኘት ቀጠሮ ይዘዋል። እረ ለመሆኑም ይቺ ከተማ ይችን ታሪካዊ ሂደት ለመከወን ሂደት ተመራጭ ሆና ማለታቸው አይቀርም። እኛም ለመረጃ ያክል ጥቂት ስለ ከተማዋ ልታጫውታችሁ ወደናልና አብራችሁን ዝለቁ። ውበት የሚያረብባት የውባ ሻርም ኤልሻክ ጎዳና ይዘው ግራ ቀኟን እየቃኙ በግሮ ዘወር ዘወር ብለው የሚዋን ነገር ሁሉ መደመሙ አይቀሬ ነው። እጹብ ድንቅ ህንፃዎች፣ የቅንጡ ሪዞርቶች፣ አውራ ጎዳናዎች፣ ውብ ዛፎችና አበቦች፣ ጥንታዊ ገበያ፣ ወርቃማ መስጊዶች ከቀይ ባህር ነፋሻማ አየር ጋር ተባብሮ የሚረጩት የውበት ቃና ያለማጋነን መቼም አይረስ የሆነው በህሊናቸው ውስጥ ታትመው ይቀራል። በሲና ባህር ገብ መሬት ደቡባዊ ምስራቅ ባህር ዳርቻ ጨዋማ የቀይ ባህር ተንተረሳ የምትገኘው የመዘነኛ የዘመነኛ ከተማ በእግር እየተዟዟሩ ከተማ ሲጎበኙ መንገዱ ዳር ላይ ለከተማው ውበት ከሆኑት አንዱ የሻርም ኤልሻክ የዱሮ ከተማ መሃል ላይ የቆመ ግርማ ሞገስ ያለው የአል ሳሃባሃ መስጊድ አስደናቂ ስነ ህንጻ ተገርመው ሳይጨርሶ ከባህር ዳርቻና የቱሪስት አካባቢ ባሻገር ባለው በቅመማ ቅመም ሽታዎች፣ ጌጣጌጥ፣ የእደ ጥበብ ውጤቶች የሚገበይበት በእጅ የተሰሩ መብራቶች ያጌጡ ከተማ ሮጌ ገበያ ፍጹም ባህላዊ ይዘታቸው ይደመማሉ በዚህ ግርምት ላይ ይንያሉ ከፊል ለፊት ፕላኔቶች ላይ ካሉ ምርጥ የመጥለቂያ መዳረሻ አንዱ የሆነው በቀይ ባህር ውስጥ ያለ የውሃ ውስጥ ገነት ያገኙታል። ቀይ ባህር ውሃ አስደናቂ ባህር ህይወት፣ ካሻቸው ጣልቃዋልያም በጀልባ እየቀዘፉ ሐሴት ያደርጋሉ። ዞር ሲሉ ደግሞ የሻርም ኤልሻክ የመዝናኛ ህይወት ማዕከልናት የሚባልለት በነጭ አሸዋ ባህር ዳርቻ የሚዘዋወሩ የዘንባባ ዛፎች የከተማዋን ናአማ ቤይን መል ወደብ ያገኛሉ። በቅንጡ ሪዞርቶችን፣ ሪስቶራንቶችን፣ ካፌዎችን፣ የቅርስ መሸጫ መደብሮችን የግብፅ ቆይታ አይረስ ያደርገዋል። ከወዲሁ ደግሞ የሲናይ ባህር ገብ መሬቶ ከፍተኛ ታሪካዊ መዳረሻ የሆነው የቅዱስ ካትሪያን ገዳም በሲና ተራራ ስር ተቀምጧል። ከዚህም የሙሴ አስር ትእዛዝ እንደተቀበለ ይነገራል። ዓለም ላይ ካሉ አንጋፋ ገዳማት አንዱ የሆነው ይህ የግሪክ ኦርቶዶክስ ቱርፋት የብሉ ናይል ኪዳን ዝነኛ የሚነድ ቁጥቋጦ የሚገኝበት ቦታ ሲሆን በካርታ ክርስቲያን ምዕመና ጎብኝት ከሚያገኙት አብያተ ነገሮች አንዱ የገዳሙ ቤተ መጽሐፍት የተመረጡ ሃይማኖታዊ ስዕሎችና ጥንታዊ የብራና ጽሁፎች ስብስብ የሚያሳይበት ሙዚየም ነው። በከተማዋ ከቱሪስት መስብ በተጨማሪም አረብ እስራኤል ግጭት ላይ ያተኮሩ በርካታ ዓለማቀፋዊ ስብሰባዎች ማስተናግዳለች። እነዚህም ክስተቶች የሻርም ኤልሻክ ቦታ በካታና እንደ አስፈላጊነቱ የዲፕሎማሲ መሰብሰቢያ ቦታ እንድትሆን አስችሏታል። እንደ ከተማ ታሪኮን 1960ዎቹ በፊት ሻርም ኤልሻክ ከእንቅልፍ የተሞላ ጥቂት ጀብደኛ አሳጥማጆች ውጭ የማይታወቅ ነበር። ከሲውዝ ቀውስ በኋላ ነው ሁሉም ነገር የተለወጠው። እንደ ኢሮፓ አቆጣጠር 1967 የስድስት ቀን ጦርነት እስራኤል ሻርም ኤልሻክ ጨምሮ የሲናይ ባህር ገብ መሬት ተቆጣጠረች። እስከ 1982 ድረስ ተቆጣጥራለች። በዚያም ጊዜ አካባቢው ቀደም ሲል ልማት መንገዶችና መሰረታዊ ጨምሮ ለወደፊቱ የቱሪስት መዳረሻነት መሰረት ጥሏል። የካምፕ ዴቪድ ስምምነትና የግብፅ እስራኤል የሰላም ስምምነት ተከትሎ ሻርም ኤልሻክ ወደ ግብፅ በሰላም ተመለሰ። በኋላም የበርካታ የሰላም ኮንፈረንስ ዲፕሎማሲያዊ ስብሰባ ተምሳሌት ቦታ ሆኖ የሰላም ከተማ የሚል ቅጽል ስም አግኝታለች። እንደ አውሮፓ አቆጣጠር 1967 የስድስት ቀን ጦርነት እስራኤል ሻርም ኤልሻክን ጨምሮ የሲና ባህር ገብ መሬት ተቆጣጥራለች። የካምፕ ዴቪድ ስምምነት የግብፅ እስራኤል የሰላም ስምምነት ተከትሎ ሻርም ኤልሻክ ወደ ግብፅ በሰላም ተመልሷል። በመሆኑም በ1980ዎቹ፣ 1990ዎች የግብጽ መንግስት ቁጥጥር ካገኘ በኋላ ሻርምን አቅም ተገንዝቦ ኢንቨስትመንቶች በህንፃ ሪዞርቶች፣ ዴቪድ ማዕከላት፣ የመጓጓዣ አውታሮች በመግባት ዛሬም ላይ የዓለም ቱጃር ለመዝናናት የሚመጡባት የግብፅ በቱሪዝም የጀርባ አጥንት መሆኗ የቻለውን ከተማ ለበርካታ ታጓቂ መካከለኛው ምስራቅ ባለሀብቶ የሚጎርፍበት የቅንጡ ለበርካታ ዓለም አቀፍ የሰላም ኮንፈረንስ ስብሰባዎች የሚካሄዱበት ውብ መዳረሻ አድርጓታል። ይህ ታዘበው ዩኒስኮም ሻርም ኤርሻክን የሰላም ከተማ በሚል ልዩ ዕውቅና አግኝታል።